ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ዮሃና ድራማን ክፍል አስራ ሁለት ንጀላችሁ ካች ብያለው። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ያው እንግዲህ አሁን ደግሞ ዮሃናና ቲና ተገናኝ። ቲና ደና ነሽ አለቻት። በይህ በኩል ነው ደናም ሆነው አለቻት፣ ማለት አለች ምን ያገለታለሁ? አንቺ ደህና ነሽ? እኔማ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ደህና የሆንሹ? በዚህ ሁሉ ሰይጣናዊ ሰው ሁሉ ተከበሽ አለቻት። ቲና ለዮሃና ማለት ነው ወይስ ደህና ነኝ እያልሽ እያስመሰልሽ ነው። አልገባኝም ስለማኑ መታወሪው አለቻት። ስለ ሁሉም ሰዎች የራሳቸውን ጥቅም ስለማስከበር ሲሉ የእኛን ህይወት ለሚያበላሹት የእኛን ህይወት ለመረማመጃ አድርገው ስለሚጠቀሙት አለቻት። ደግሞ ምን ሁነሽ ነው አለች ዮሃና። ደግሞ ምን ሁነሽ ነው አለቻት። አንገትሽ እኮ ተወጫጭሯን አለቻት። ታይኝ አልኮል ነገር ላርግልሽ አለቻት። ምንም አልፈልግም አለች። በአንስ የሆነ ነገር አገኘ። ሕክምና ያስፈልግሻል። ቆይ ማን አባቱ እንደዚህ ያነቀሽ አለቻት። አባቱን አላቀውም አንዱ ጥጋበኛ ነው አለች። እና ለፖሊስ አመለከትሽ አለቻት። ሁሉም ነገር ለፖሊስ አይነገርም አለች። ያው ክንዴ ነው እንደዚህ ያደረጋት። እንግዲህ ልጅቷ ተባጭራ ላይ ምን እያደረግሽ ነው አለቻት። ፖሊስ ጋር እየደወልኩ ነው። እንደዚህ ጥጋበኛ እኮ ዛሬ ዝም አልሽ፣ ነገር ሌላ ነገር ነው የሚያደርገው አለች። አንቺ ዝም ያምሻን እንዴ አለቻት። ለምዶ እንደዚህ የምታደርጊው አለቻት። አሁን ደግሞ የዮሃና እናት ልዑል ጋር መጣ። እንዴት ነው መጡ። እንዴት ነው ልዑል አሉ። እንዴት ነው ልዑል አሉት። እንዴት ነሽ እናቴ አለ። እሷ ደም አውቃለሁ። ልጄ፣ ክፉ ነገር ክፉ ነገር እያሳለፍክ እንደሆነ አይዞህ፣ ሁላችንም ከጎንነን አታስብ። ልክ ነሽ። ሁላችንም መተባበር አለብን አለ ልዑል። አሉ አንድ ነገር ግን ልጠይቅ ፈልጌ ነበር አሉ። ካስቀየምኩ ግን ይቅርታ። ምንም አይደለም። ምን ጠይቁ። ይነማል ሰላ የዋና ነው ልጅ እና ተ ስለ ግንኙነቱ ፍቸው ነግራኝ ነበረ ያው ማሚያን ታውቂያት የለ ሳታስበው አንዳንድ ነገር ትናገራለች አለ ልውል አንተ ጥሩ ልጅ እንደሆን ታውቃለሁ። የሆነም ምስኪን ልጅ እንደሆን አንተ ታውቃለህ እሷ እንደምትወድ ነግራኝ ነበረ። ምናልባት አንተም እንደምትወዳት አምናለሁ፣ አሉ እርግጠኛ እንድትሆኝ እፈልጋለሁ አለሉ። እኔ በጣም ነው የምወዳት አለ። ግን የእናንተ አስተዳደግ፣ የቤተሰባችሁ አስተዳደግ ልዩነት አለው አይደል? አሉ ያው እንግዲህ ይሄ የልውል እናት ሀሳብ ነው እና ምን ለማለት አስበሽ ፈልገች ነው አሁን የኔ ጥያቄ ደረጃ ነው አለ እንደዛ ማለት አይደለም ልጄ ግን እናትና አባት ይህን ግንኙነት በቀላሉ የሚቀበሉት ይመስልሃል አሉት እሱን ለእናንተም እኮ ወደፊት ከባድ ሊሆን ይችላል እና እኔ ወይም በጣም ነው መወዳት ደራጃችን ምንም ቢሆን ምንም ምንም ነገር የሚለየን ነገር የለም ደግሞ እኔ ከእሷ ጋር ደስተኛ ነኝ አለ ልጄ እንዲህ በስሜት መወሰን ጥሩ አይደለም ስለ ወደፊቱ ነገር ማሰብ አለባችሁ አሉ ስለ ወደፊት ሳስብ ዮሃና ከጎኔ እንድትሆን ነው የምፈልገው ያለ እሷን ባዶ ነኝ አለ ደግሞ እናትና አባቴን ባይፈቅዱልኝም መቼም ከእሷ አለይም ይሄ ደግሞ ቃሌ ነው እሺ ልጄ የልብህም ምርጫ አድርግ እኔ የምመኘው ልጄ ዮሃና ደስተኛ እንድትሆንልኝ ብቻ ነው የምፈልገው ግን ወደፊት የሚመጣውን ፈተና ለመጋፈጥ ዝግጁ መሆን አለባችሁ። የእሷ ነገር ባይሆን ኑሮ እንዲህ በድፍረት ከፊትህ አልቆምም ነበረ። አውቃለሁ እኔና ህይዌ ግን ዝግጁ ነን አለ። ትምህርቷን አሉ። ትምህርት በሁሉም ነገር ከጎኗ ነኝ። ደግሞ አንዳችን ለአንዳችን አንዳችን ለመረዳዳት እንጂ አንዳችን ለመጉዳት አንዳችን ለመጥቀም አይደለም፣ አብረን የሆን ነው አለ ህይዌ ደግሞ ህዊ ደግሞ ከጎኔ ካለች ምንም ነገር መቋቋም እችላለሁ። አለ ሉል፣ ስለ ተረዳሽኝ በጣም ነው የማመሰግነው። እሽ ሉልዬ ብለው ሄዱ። በተለየ ህዋናና በጣም ደስ የሚሉ እናት ናቸው። አሁን ደሞ አሁን ደግሞ አሁን ደግሞ አሁን አሁንም ስለ እናትህ እና ስለ እናቴ እኔን ስለተናገረችው ነገር ተናድሀን አለችው። ህዊ ስለ ሁሉም ነገር እኔም ደክሞኛን አለች። ህውዬ በጭራሽ እንደዛ አታስቢ። እኔ ደክሞኛን ያልኩት አንቺን አይደለም። እኛን ለማለያየት የሚፈልጉ የእኛን ክፋቶች ማየት የሚፈልጉ ሰዎች ናቸው ያደከሙኝ። አንቺማ ለእኔ ብርታቴ ነሽ አላት። እሷ ደግሞ እንግዳውስ ልንቃወማቸው ይገባል፣ ዝም ብለን ማየት የለብንም። በምን አቅማችን እንቃወማቸው? ሁሉም ሰዎች እኛን ለማለያየት የቆሙ ይመስለኛል። ከእውነተኛው ፍቅራችን እውነት ደግሞ ከሁሉ በላይ ነው እያለች ነው። እሱ ደግሞ ፈራ ሁሉል በጣም ፈራው አለች። ግን ደግሞ ከአንተ ጋር ስሆን ደፋር ነኝ፣ አንተ ኃይሌ ነህ አለች። እንግዳውስ ይኸው እያት፣ ሂጂ፣ ከጎኔ ሁኚ አለ። አንተም እንዲህ ምት እንዲሄድ እንዲሄድ ያስፈልገውን ነገር አት አስገድደኝ ልቤን አታቁስለው አለችው። እሱ ደግሞ በምንም ምክንያት እንድት ሄጂ አልፈቅድም ቃል ግባልኝ ቃል ገባልሽ አለ። ወዬ በስሜ አይደለም በሕይወቴ ነው ቃል ምገባልሽ አላት። እንግዳውስ እጄን ያዘኝ አለች። አት በቃ ያዘኝ አለች። ከዚህ ጨለማ ጎዳና ይዘኸኝ ወጣ አለችው። ያው ፍቅራቸው ደስ ይላል። በነገራችን ላይ እንግዲህ ልውል እናት ግን እየተረገመች ነች እንጂ ይህ ልውል እናት በጣም ክፉ ነች። ክፋቷ በጣም ከእግሯ እስከ ራሷ ድረስ ነው። ማን ነው አለ ልውል ቤት በር እየተንኳኳ ነው። ያው እንግዲህ ልውል ተኝቷል ያው የሉል እናት እንግዲህ እየጨፈሩ ነው። ዮሃናና ሉል አንድ ላይ እንዳይሆኑ የሚያደርጉት ነገር ያው ሉሌ ግን ይሻላላቸውም። ያው ዮሃናን በጣም ይወዳታል። እነሱ በገንዘብ እና በገንዘብ ብቻ ስለሚያምኑ ሊለያዩዋቸው ይፈልጋሉ። አሁን ደግሞ ማርክ መጣ ማለት ነው ወደ ሉል። እሺ ይቀጥላል። የማሚ ምህድ ሰምተሃን አለች። አዎ ሰምቻለሁ አለ። ጋሼ ግን እንዴት ናቸው አለው። በደህና ጊዜ እዛ መሄዳቸው በጣም ጥሩ ነው። አዎ ወንድ እዛ ነገር የውልልውል ድርጅታችን ውስጥ ከፍተኛ ሴራ ታቅዷል። ማን እንደሆነ ሊገባኝ አልቻለም፣ ግን ደግሞ በእርግጠኝነት መናገር የሚችለው የሆነ ውስብስብ ነገር አለ እያለው ነው። ቆይ ለምን ነበር የፈለግከኝ? ምንድን ነው የምናወራው? አውቃለው፣ ግን ደግሞ ድርጅቱ የቤተሰብ ቢዝነስ በመሆኑ ከክንዴ ይልቅ አንተ ኃላፊነት ስለሚሰማ ነው አንተ ጋር የመጣሁት። እንደ ማንኛውም ድርጅት እኛ ድርጅት ውስጥ ብዙ ስራዎች ይካሄዳሉ። ያንን መቆጣጠር ደግሞ ያንተ ኃላፊነት ነው አለው። አንተ እኮ ስራ አስኪያጅ ነህ። ነገሮችን በሚስጥር መጠበቅ አለብን። የሆነ ሰው ልዩ አጀንዳ እንዳለ ያስታውቃል። በዚህ ሳምንት እንኳ ሁለት ሰራተኞች የተሳሳተ ሰነድ ወደ ድርጅቶች ሲያስገቡ አይተናን አለ። እነዛ ሰራተኞች ደግሞ ካቢኔ ጋር ግንኙነት አላቸው ማለት አለ። ይሄ ደግሞ ምን ማለት ነው? አለ። ቆይ እኔ እንደምድሩ የምታካተተኝ አባቴን ስለሚያውቁ ስታግዛቸው እንድታግዛቸው የፈለጉት የሆነ የተሳሳተ ነገር እንዳለ ገብቷቸዋል አለ። ምንድን ነው ምትለኝ? አለው። ያው አብኔዘር ሴራ ሰራ። ይኸውልህ አንዳንድ ፋይሎች አብኔዘር የኛ ድርጅት ውስጥ እንዳለ እጅ ውስጥ እንዳሉ ያስታውቃሉ የገንዘብ ድርጅቶቹም የእሱን ማጭበርበር ያሳያሉ እያለው ነው። ስማ እኔ እንደዚህ አይነት ውስብስብ ውስጥ እኔም መግባት አልፈልግም። ወይ ደግሞ እዛው እንደምችሉት አድርጉት አለ እኔ አሁን ስለ አባቴ ጤንነት ብቻ ነው የሚያሳስበኝ። ስለሱ ሱ ብቻ ነው ማሰብ ንፈልገው አለ ልውል ቀልድ አይደለም ያስኩት ነገሮቹ ከተበላሹ በኋላ እንደዚህ ማድረግ ይችል ነበር ከመጸጸት አሁን የሆነ ነገር ማድረግ አይሻልም? አባት የሚፈልጉት እኮ ይሄን ነው አለ። አራተ ልጅ እሱ ልጅ ተፋታው ቆይ አብኒ እዛ ድርጅት ውስጥ ምን ሊያደርግ ይችላል? ይህ የማይረባ ወሬ ነው እያለው አብኒ በዚህ ትልቅ ድርጅት ውስጥ ምን ሊያደርግ ይችላል? የማይሆን ወሬ አታውራ። ልውል ቀልድ እኳ አይደለም የሚያስጉት። በኋላ ነገሮች ሁሉ ከተበላሹ በኋላ እንዲህ ማድረግ ማድረግ ይሻላል። ለማንኛውም ያው የልውል እህት እንግዲህ ሰነዶቹን እያወጣች ቤቱን ፋይሎች እያወጣች ለዛ ከይሲ አቪኒ የሚባል ልጅ እየሰጠች ነው። ልውል ደግሞ እየተከራከረለት ነው። እሱ ምንም አያውቅም፣ እሱ ምንም አያደርግም እያለ ማለት ነው። ግን ጓደኛው ብዙ ሴራዎችን እያደረገ ነው። ያው ግን ልውሌ አልነቃም ማለት ነው። ሉሌ ቢነቃ ጥሩ ነው። እሺ እያለን እሺ ማድረግ የሚችለው ነገር ካለ አደርጋለሁ፣ አለው። አሁን ብቻዬን መሆን እፈልጋለሁ፣ ስለ አባቴ ማሰብ አለብኝ፣ አለው። ያ በነገራችን ላይ እሺ ብሎ ሰላም ሆነ አለው። ለማንኛውም ይሄ የልውል ጓደኛ በጣም ሴረኛ በጣም ሌባ ነው። አሁን ደግሞ ቱን እያታለለ ነው። አሁን ደግሞ ቲናና ብሌን ተገናኙ። ግን ብሌን የጠገብሽ? አዎ በጣም አሪፍ ነበር። ለካ ባለሙያንሽ በደንብ ነ ያውም በደንብ የተመሰከረላት እዚህ ለማውራት አሪፍ ቦታ ነው። ማንም ይሰማን የለም። ከዚህ የተሻለ ቦታ የት ማግኘት እንችላለን? አብኔ በየቦታው ሰው አስቀምጦ የለ አለች። ቆይ ለምንድነው ውጭ መገናኘት የምትፈሪው? ከከተማ ወጣ ብለን እኮ ማውራት እንችላለን። አቢኒ እና ክንዴ ከዚህ በፊት አይተውነን አሁን ደግሞ ከዚህ በኋላ ቢያዩኝ አይለቁኝም አሁን ደግሞ በጣም ሀይለኛ ሆኗን እሱማ ልክ ነሽ የነገርሽኝ ነገር ሁሉ በጣም አስደንጋጭ ነው አቢኒ ግን ከሁሉም ጀርባ ከሁሉም ነገር ጀርባ ያለ ነገር ይመስለኛን እንዴት እርግጠኛ ሆንሽ አለቻት እኔ አውቀዋለሁ አለች አቢኒ ከዚህ በፊት የማውቀው የማውቀው አቢኒ ሳይሆን አሁን በጣም ተቀይሯን እያለች ነው ቲና ማለት ነው አብይኔ እንደሆነ የገንዘብ ነገር እያሰከረው ነው እያሰከረው ጓደኝነቱን ሳይሆን ወደ ገንዘብ ተቀይሯን፣ ማለት ነው። ፈጣሪ አምላክ እንደዚህ አይነት ጓደኞችን ያርቅልን። እንደዚህ አይነት መጥፎ ጓደኞችን ያው ጓደኛ መስለው ገንዘብና ገንዘብን ብቻ የሚያባርሩ ጓደኞችን ያርቅልን። ይህ የእውነት ጓደኛ መስለው ከኋላ ሰዎችን የሚጎዱ ጓደኞች አሉና ስለዚህ ከእነሱ ፈጣሪ ይጠብቀን እና ውዶችዬ፣ ዮሃና ድራማን ክፍል አስራ ሁለትን ይዤላችሁ መጥቼ ነበር። በሚቀጥለው ደግሞ ዮሃና ድራማን ክፍል አስራ ሶስትን ይዤላችሁ እስከምመጣ ድረስ ሁላችሁም ላይክ እና ሽር፣ ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ሀገራችንን ሰላም ያደርግንልን። ሁላችንን በያለንበት ፈጣሪ አምላክ ይጠብቀን። ፍቅር፣ ሰላም፣ አንድነት ያድለን። እና ቤተሰቦችዬ ሁላችሁም ሁላችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ እና ሼር ሰብስክራይብ ማድረግ አያስከፍልም። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እንዳታዩ፣ ሰብስክራይብ አድርጉ። የሚወዳችሁ የማከብራችሁ እንግዲህ እኔ የማዳም ቅመሞችዬ ሁላችሁም ላይክ እና ሸር ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።